ከሶስት ዓመታት በፊት በተመሳሳይ ሀገራቱ የተኩስ አቁም ውሳኔ ላይ ለመድረስ ጫፍ የደረሱበት ጊዜ ነበር። ያኔም በመሪዎች ደረጃ የተባለው ግንኙነትና ንግግር በተወካዮች በኩል መሆኑ እስከ ዛሬ ለቀጠለው ጦርነት ምክንያት ተደርጎም ይቀርባል። አሁን ባለው የሀገራቱ ደም አፋሳሽ ግጭት ውስጥም ታዲያ የመነጋገሩ ፍላጎት በሁለቱም በኩል እንዳለ ግልጽ ነው። ነገር ግን ያለመተማመን የፈጠረው ችግር የግጭቱ መቋጫ ቀን እንዲረዝም እያደረገም ይገኛል። ከቀናት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከዩክሬን ጋር የምትገኝበትን ጦርነት ለማቆም የግድ በመሪ ደረጃ ንግግሮች መደረግ አለባቸው ማለታቸው ይታወሳል። ታዲያ ይህን ተከትሎ ከአሜሪካ እስከ ቱርኪዬ ነገሮች የሚፋጠኑበትና ዘለንስኪን ከፑቲን ጋር ፊት ለፊት ለማገናኘት መድረክ ተዘጋጅቶ የመሪዎቹ መምጣት ብቻ መጠበቅ ጀምሮም ነበር። ነገር ግን የሁሉ ቀዳሚ ፊተኛው መሆኑ አይቀርምና መሪዎቹ በተባሉበት ቀንና ሰዓት ሳይገናኙ ቀሩ። እስካሁን ባለው ለሁለቱ አካላት አለመገናኘት ሁነኛ የተባለ ምክንያትም አልቀረበም። ዘለንስኪ ግን ትናንት ኢስታንቡል ነበሩ። በዚያ ከፕሬዝዳንት ሬሲፕ ጣይብ ኤርዶሃን ጋርም ተገናኝተዋል። እሳቸው የሩሲያው ሰው መቅረታቸውና ለመነጋገር ፈቃደኛ ለመሆናቸው የሚያሳፍር እንደሆነን የተናገሩት። ሆኖም ከሩሲያ በኩል ስላለው ሁናቴ የሚያውቁት ነገር የለም። ለጋዜጠኞች ስለ ሁኔታው ሲናገሩም ይህን አሉ። የፑቲን መቅረት ለኤርዶሃንም ሆነ ለትራምፕ ያላቸውን ንቀት የሚያሳይ ነው። አሜሪካንን እና ቱርክን ያለማክበር ተደርጎ መወሰድ ይችላል። ከእኛ ጋር ለመነጋገር እና ለመወያየት የአጀንዳ እጥረትም እንዳለባቸው መናገር ይቻላል። በከፍተኛ ባለስልጣን ደረጃ ያለ ተደራዳሪ ልዑክ እንኳ አልተመለከትኩም። ይህ እኛም ብቻ ያለማክበር ሳይሆን ኤርዶጋንን ብሎም ትራምፕን የመናቅ ጉዳይ ተደርጎ መውሰድ ይቻላል። ዩክሬን ግን የተደራዳሪ ልዑኳን ወደ አንካራ በመላክ ከሌላኛው ጎራ የሚመጡ ሰዎችን በመጠባበቅ ላይ ናቸው እንደ ዘለንስኪ ገለጻ። ሆኖም እስካሁን ባለው መረጃ በፑቲን የተላኩ ሰዎች አንዳቸውም ብቅ አላሉም። በመካከለኛው ምስራቅ ኢራቅ ጉብኝት በማድረግ ላይ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁኔታው ብዙ የሚያስብል ቢሆንም ለመናገር የፈቀዱት ግን ስለ አንድ ነገር ብቻ ነው። ተደራዳሪ አካላቱ በጠረጴዛ ዙሪያ ያለመገናኘታቸው ምክንያት ፑቲን እኔ እስከሌለው ድረስ ለድርድር መቀመጥን ስለማይፈልግ ነው አሉ። ነገር ግን በጦርነቱ እያለቀ ያለው ሕዝብ ግምት ውስጥ መግባት አለበትና ጦርነቱን በቶሎ ለማስቆም ሲባልም መገናኘታችን ግድ ነው ሲሉም ነው የቀጣይ አቅጣጫቸው ፑቲንን ማግኘት እንደሆነ የተናገሩት። እኔና ፑቲን እስካልተገናኘን ድረስ አዲስ ነገር ይኖራል ብዬ አላስብም እኔ እሱ እዚያ የሚሄድ ይመስለዋል እኔም እንደዛው ነገር ግን እኔ እዛ እንደማልኖር ካወቀ አይመጣም በፍጥነት ነገሮችን መቋጨት ያለብን ይመስለኛል ምክንያቱም አሁን ላይ ብዙ ሰዎች እየሞቱ ነው ያንን ተገናኝተን ማስቆም ያለብን ይመስለኛል በፍጥነትም ይሆናል እናም በተቀመጠው ወይም በተያዘው ፕሮግራም መሰረትም ሁለቱ አካላት በቱርኪ የመገናኘታቸው ቀን ዛሬ ነው ከነጩ ቤት የወጡ መረጃዎች እንዳሉት ምናልባት ችግር እስካልተፈጠረ ድረስ ትራምፕና ፑቲን የፊት ለፊት ውይይታቸውን ዛሬ አርብ ሊያደርጉ ይችላል ይችላሉ የሚለው በመነገር ላይ ይገኛል። በእኛ ሰዓት አቆጣጠር ሌሊት ላይም ይህን ጉዳይ ሊያሳልጡ የሚችሉ የቱርኪና አሜሪካን ጨምሮ የአራቱ ሀገራት ከፍተኛ ልዑካን በኢስታንቡል ተገናኝተው ስለ ጉዳዮቻቸው መነጋገር ጀምረዋል። ብዙዎች ግን የሀገራቱ ተኩስ አቁም ድርድር ልክ እንደ ሀያ ሁለቱ ሁሉ በዚህኛው የሚሳካል የሚል እምነት የላቸውም። ምክንያቱም የጦርነቱ አባዜ በሞስኮም ሆነ ኪየቭ መካከል መመልከታችን እንደቀጠለ ነውና ነው። የዩክሬኑ ተደራዳሪ ልዑክ በመከላከያ ሚኒስትራቸው ሩስቶሞቭረቭ ሲመራ የውጭ ጉዳይ ሚኒስትሩና የሀገር ውስጥ ደህንነት ቢሮ ኃላፊውም አብረዋቸው ተዘጋጅተዋሉ በሩሲያ በኩል ደግሞ ቀድሞ ሀገራቸውን በባህል ሚኒስትርነት ያገለገሉት ቭላድሚር ሜደንስኪ በዚህኛው የፑቲን ተልእኮ ውስጥ የተደራዳሪ ልዑኩ መሪ ተደርጎም ተመርጠዋል። በተጨማሪም የሀገሪቱ ምክትል ውጭ ጉዳይ ሚኒስትሩና ምክትል መከላከያ ሚኒስትሩም ተካተዋል። ሀያ በመቶ ግዛት በሞስኮ ጦር ተወስዶባት የምትገኘው ኬቭም ታዲያ በዚህኛው ድርድር ከግዛት ይመለስልኝ እስከ ነጻ ሀገርነት ጥያቄ ድረስ አጀንዳዋን ታደርጋለች ተብሎ ሲጠበቅ በሞስኮ በኩል ደግሞ ዩክሬን የኔቶ አባልነት ውጥኗን ከመርሳት ጀምሮ ከምዕራቡ ክፍል የሚመጣን ወታደራዊ ድጋፍ እንዳት ቀበል ድረስ ያሉ ነጥቦችን መነጋገሪያ ታደርጋለች ተብሎ ነው የሚጠበቀው። የዩኬው መከላከያ ሚኒስትር ጆን ሄሊ ከዚህ ቀደም ዩክሬን የመጨረሻ አማራጭ ላይ በመድረስ ጦርነቱን ማቆም ካለባት በፑቲን ላይ ጫናዎች እንዲደረጉ ማድረግ አለባቸው ማለታቸው ይታወሳል። ለዛ ግን ቀድሞ የራስን የቤት ስራ መስራትና ተዘጋጅቶ መጠበቅ አስፈላጊነቱ ይጎላል ነበር ያሉት። የአውሮፓ ሀገራትም በውጭ ጉዳይና መከላከያ ሚኒስትሮቻቸው በኩል ትናንት በበርሊን ከትመው አጀንዳቸውን ዩክሬን ላይ አድርገው ሲመክሩ እንደነበር መረጃዎች ወጥተዋል። በዚያ ውስጥ ምናልባትም ሞስኮ ነገሮችን የማርዘማዝማ ብታሳይ ሀገራቱ ማድረግ ስለሚገባቸው ቀጣይ አካሄድ ውሳኔ ያሳለፉም መስሏል። ፈረንሳይ፣ ፖላንድ፣ ዩኬና ጀርመን በዋናነት የዚህ ውሳኔ ሀሳብ አፍላቂ የሆኑ ሀገራትም ናቸው። ይህ ግን ዘለንስኪን አጣብቅኝ ውስጥ የከተታቸው ጉዳይ መሆኑም ግልጽ ነው። እሳቸው ጦርነቱ ለአንዴና ለመጨረሻ ጊዜ እንዲቋጭ ፍላጎታቸው ቢሆን፣ በዙሪያቸው ያሉ አጋዥ ነን ባዮች ግን ከግጭቱ የሚያገኙ ጥቅም ያለ አስመስሎባቸዋል። ለዛ ነው ዘለንስኪ ውሳኔዎቻቸውን ከማንም ሀሳብና ምክር ሊያርቁ ይገባል የሚሉት የዘርፉ ተንታኞች። በሌላ በኩል ግን የፑቲን ከትራምፕ ውጭ አልነጋገር አይገርም የማለታቸው ጉዳይ ሀገራቱ በአዲሱ የዓለማችን የኃይል አሰላለፍ ውስጥ እያለፉበት የሚገኙትን ጥምረት ለማሳየት ነው የሚሉም አሉ። ቱ ግሬት ፓወርስ ሲት ቱጌዘር የነጥባቸው ማሰሪያ በማድረግም በኃይል አሰላለፉ ዓለማችንን የሚዘውሩት እነሱ በአንድ ጠረጴዛ መገናኘታቸው ግድ ነው ይላሉ። ፑቲን ደግሞ ይህን ይረዳሉና ከዘለንስኪ ጋር ብቻ መቀመጥ ከውርደትን በላይ አድርገው ቆጥረውታል። አሁን ነገሮች ቀድሞ ትራምፕ ከተናገሩት ጋር ተዳምረው ግልጽ ወደ መሆኑም መጥተዋል። ለነገሩ ዘለንስኪም ብለውታል። ንቀት በዚያ መንደር ቤት ሰርቷልና ሁነኛ አቋቋሚ መጠበቁ ግድ ይላል። ዛሬ መሪዎቹ ይገናኙ ይሆን የምንጠብቀው ጉዳይ ነው።